እያበሳጨኝ እየነገደኝ እንዴት እንዴት ናችሁ? ምግበይ ሀይለ የፋኖ መሪ ሆኖ ተገኛል። ይህን ሶስት ቀን አራት ቀን ሀይለኛ ቅጥቀጣ ነበረች መሰለሽ ውስጥ መስመርም ደውዬ አግኝቼው አውቃለሁ ምግበይን እናቴ ትሙት ከልብ ይለመግራቸው ሚገባ ተገናኝተናቃል እግዚአብሔር ተገናኝተን እናውቃለን። እኔና ምግበይ እንዲህ እንዲህ በቃ እንዲህ ተገናኝ ፊት ለፊት ምናምን ቦታ ላይ ደውሎልኝ ሊዛ ከዚህ በይሞ ነው የምትሉ ሰዎች ምግበይ ሀይለ የኢትዮጵያ መከላከያ ሰራዊት ፋኖን እየመራ ለሶስት ቀን ያክል አስቀጠቀጠ። ምግበይ ሀይል አፋጫዩ መግለጫ ላይ ሰጠ። ስም እኔ ለአማራ አልሓግዝ፣ ለኤርትራ አልሓግዝ። ስም የላ ጠፉ ነው። ወይ ጦርነት ሊጀምሩ ነው ወይ የፕሪቶሪያ ስምምነቱን ለማፍረስ ነው። ይሄ ደግሞ ሱሪያቸው ነው የምታየው። እንግዲህ እኔ የለውም እኔ አማራ ደጋፊ ፋኖ መሪ አይደለሁኝ። መሳይ መኮንን ደግሞ አንድ አማራ በሚባለው መርሃ ግብር ላይ አመራሪ የሆነውን ማን ነበር የሚባለውን፣ በእናታችሁ ጎንደር ላይ ቃለ መጠየቅ አድርጎለት ነበር። አዎ እውነቱን ነው። እንዴት ትግሬ ነው የቀጠቀጥናችሁ። ይህን ሙለቀናል፣ ያስብላል፣ ያስብላል። እንዴት ትግሬ ነው የቀጠቀጥናችሁ ከበኛ ቆራጣም ነበረበት። አዎ ቆርጠን ገብተናል። ምግብ አይደን በጣም እኮ ነው የሚፈሩት። እናቴ ትሙት፣ የተረገመ ሰው እኮ ኤርትራውያንን በጣም ነው የሚፈሩት። ተጋሩ ጀጋኑ ያስባለው ሰውዬ እኮ ይሄ አዎ አዎ፣ በዛ ይሄ እሱን ቃል መስማት አለባችሁ። ሂዳችሁ ሚኪቷ ማ ላቭ እንዲ ነሽ ማይ ቤብ አንቺ ትናንት አለባበስሽ ምን? እሺ፣ ስማ እንዲሁ ድግ ጥቁር ፓንት ታይ ነበር። ደግሞ ፓንት አላረኩም

በተለይ ወንዶች እኔ አየሁትን ሴት፣ አረ ተው፣ እራሳችሁ ለምን አታዩም? ምድረ አይነ አራም እኔ አየሁትን ሴት ምናም እንዲ ጅቦ ያያችህ ምናምን ርጤ በቃ ጅቦ ጅቦ ካላየ አያወራም ብሎ በውስጥ መጅመር ይጀናጀራሉ፣ ትዳር ይዛሉ፣ ምና ስርዓት ያዙ። እናታችሁ አሁን እኔች ች ተመችታኛለች። ወላሂ ጽድት ያለች ልጅ ናች። ማሻአላ ይሁን ሽንኩርት ይሆነችልሽ ነች ችን ያዝ አርገ ከሽከሽከሽከሽከሽ አርገት ማብላትን ዘድ ማታ እንደ አንተ ደቡብዬ፣ አሁን ስለ ፋኖና ስለ ትግራይ ግንኙነት እያወራው ነበር እና ፋኖ አንድ አማራ በሚለው ዘመቻ ላይ አንድነት ነው ምናምን የሚለው ዘመቻቸው ላይ እናቴ ትሙት መከላከያ ሰራዊትን በቆረጣ በከበባ አሩን እምሽክሽጉን ያበሉታሉ። እምሽክሽጉን ከዛ ብያመድ ዞር ብሎ በመከላከያ ሰራዊቱ ደግሞ ጀኔራል ትልቅ ጀኔራል ትግራይ ውስጥ አለ ከሚባል ጀኔራል፣ ጀግና ጀኔራል፣ ተናጋሪ ጀኔራል፣ ቀስቃሽ የትግራዊ ልብ ጫፍ እስከ ጫፍ የሚያነቃቃ ትልቅ ጀኔራል መርጦ ፋኖ ጋር ሲሰራ ሲመራ የነበረ እሱ ነው። በፋኖ ምናምን አመራር እኛን ያስቀጠቀጠን ይህን ውልጥ ቀን እንዴት ሲባል ቆረጣ የሚባል እንዴት ፋኖ አወቀው? ፋኖ እኮ ቆረጣ አያውቅም። ፋኖ ለመጀመሪያ ጊዜ እንዲታኩሶን አያውቅም። እናቴን መከላከያ ብርሃኑ ጁላ ምናምን ተሰብስበው ፋኖ በሕይወቱ ትጥቅ ከጀመረ እኛ ጋር ውጊያ ከጀመረ ከሁለት ዓመት ጀምሮ እንደ ዛሬ የተለየ ውጊያ አድርጎ የተለየ ኪሳራ አድርሶብን አያውቅም። እንዲ ኮኖኔን ምናምን አስር አለቃ ሀያ አለቃ እንዳለ ድምፅ ስስስ ያ ይሄ የትግሬ እጅ አለብን። ያውም የምግቤ ፋኖ ከመቼ ወዲህ ነው ቆረጣ የጀመረው? ማን አስተማረው? ትግሪ ምን ያህል ሲጨንቀው ተማረ። በቆረጣ ሲደመስሰ የነበረ ትግሪ አስተማረው። እጅ ቅስቀሳ ግን ልዩነት አንዲት አለች። ደግሞ አጋሰስ ሞሀቻፍ የትግራይ ተወላጅ ናት። እች በይሩት የነበረች የቤት ሰራተኛ ጠንብ ገረድ። አያ አብይ አህመድ ይህኔ ፖተሊካ የቤት ሰራተኞች ካስገባበት በኋላ ምግበይ ኢትዮጵያን አፍርሳት አትቀርም። ትጠየቃለህ። የኢትዮጵያ አምላክ፣ የኢትዮጵያ መከላከያ ሰራዊት ክንድ ይጠይቃል። ግማታም የቤት ሰራተኛ ታሊ ሩሂ ቀስል እየተባለሽ ቤይሩት ውስጥ እንዳልኖች አንቺ አፍኑሮሽ ምግበይን ትናገር ያለሽ ብብታ ማሮጊት ግም የተጥላላሽ ህፃናት ሲጫወቱብሽና እና ሲለማመዱብሽ እኮ ነው። እንዳንናገር ግሙላ እቻረ መደበሪያ፣ እንዴት አባቱ አፍ ቢኖራት ነው ምግበይ ነው የመተቸት ጠንባታ ማሮጊት፣ ሳሮና ነአሮን አሮን የሚሏት ሸታታ እንዴት እንዳስጠላች እንዴት እንደምትገለማ ኢትዮጵያን ከሚያፈርሱ ኃይሎች ጋር ሆነ ምግበይ ምናምን ምና ጥንባታ አብረሽ ስታደገድግ ያልነበር? እንዲ አማራ ጀግናው ለሀገሩን የማይደራደር ትግሬም በለው ስት ያልነበር? እኛ ከአማራ ጋር ብንሰራ ምንድ ነው አጥያቱ? ጠንባታ አማሮጌት ደብ እናደርገ ነው ምንሰራው፣ ያምርብናል። ትግሬ ከየትኛውም አካል ላይ ቢሰራ በዚህ ሰዓት አያፍርም፣ አንገቱን አይደፋም፣ ቀጥ በለው። እኔ በተለይ ተኩራርቼ አሁን ከአማራ ጋር ብንሰራ እውነት ምግበይ አርጉት እውነት አርጉት። ከአማራ ባለስልጣናቶች ጋር በተለይ እነዚህ ተዋጊዎች ጋር ተመካክሮ ይህን ሁለት ቀን መከላከያውን ምሸክ እንዳደርጉት፣ ምን እሱ እጅ በኖረበት እንዲያው ምን የምግበይ እጅ በኖረበት እንዴት እንደምኮራበት። እናቴን አማራ ለሁለት ዓመት ሲዋጋ እንደ ዛሬው መከላከያ የደነገጠበትና መግለጫ የሰጠበት ተሯሩጥ የለም በዚህ ትልቅ ታሪክ ምን አለ የምግበይ እጅ በኖረበት እሱ እንኳን የለውበትም፣ ብሏል። ትግሬናት እኮ አዋቃታለው። ትግሬናት እቺ ሳሩን የምትባል አራም ግማታም የጠነባች ሬሳ እንዲህ ከዚህ በፊት ካማራ ጎን አማራው የማይደራደረው ፋኖ ጀግናው ይሄን ትግሬ በለው ምናምን ስትል ነበር። አሁን ግልብጥ ብላ ፋኖን አገር አፍራሽ አርጋ ምግበይ ከሀገር አፍራሾች ጋር ሆነ ጦር እየመራ አገር የምታፈርስ መስለዋል። የኢትዮጵያን ክንድ እናቀምሳለን ና ሕጅ ትቀምስ ያጓልታ ለማንት ሕጅን ከም ቀደመ ከይመስለኪ ሁሉ ነገር ተለዊጡለ ትግራዋይ አብ ከፍታ ቦታ ይዘለው ተረዲእ ለ ከየትኛውም አካል ጋር ትግራዋይ ቢሰራ ያምርበታል፣ አያሳፍረው። የሚያሳፍራቸውም እናንተ ናቸው። ትግራይ ለመጨፍጨፍ አንዱ ናችሁ። የወርስ በርስ መበላላታችሁን አይተናል። አሁን ደግሞ ትግራይ እናንተ ስትበላሉ አማራ ጋር ቢሰራ ምን አለበት? ምግበይ ምን አለበት? ያው ይመስለኛል። እኔ ጠርጥሬያለሁ፣ እናቴን ጠርጥሬያለሁ። ሰሞኑን አንድነት ብሎ የጀመሩት የአማራ ትግል ምግበይ እጅ አለበት። ቆረጣ ነበረበት ምናምን፣ ሁለት ኮነሪ ነው ምናምን፣ ሶስት ጄኔራሎች ነው ተገለዋል አሉ። ምግበይ ግርበይ በህይወት የለም አብይ ሰባት ጊዜ ገሎታል? ጀብረሲ የትግራይ ጄኔራሎች እኮ አብዛኞቹ አስማት ናቸው፣ አስማት ናቸው እኮ የሞቱ ሰዎች ናቸው። ከሁለት አመት በፊት ከሶስት ዓመት በፊት የሞቱ ሰዎች ናቸው። መርዷቸውን የሰማ ነው። ግማሽ አንገቱ ጊዮርጊስ ቤተክርስቲያን፣ ግማሽ እንትኑ ማርያም ቤተክርስቲያን፣ ከአንገቱ በላይ እየተቀበሩ ጄኔራሎች ናቸው። አሁን እኮ እንዲሚያናውጠን እኮ መንፈሳቸው እኮ

ብዙዎቻችሁ ታቆታላችሁ ስለ ምግብ እግዚአብሔርን በአካል አውርቼው አውቃለሁ እና አውቀዋለሁ። በስነ ስርዓት ነው። በጣም በጣም በጣም ምርጥ ስሙን ለማጥፋት አልተማረም። ደደብ ነው። አዲስ አበባ ላይ ብዙ ፎቆች አሉት። አሁን ወርቅ፣ ምናምን የማይሉት ነገር የለም። ሰውየው እግዚአብሔርን የጀግና ጥግ ዲሽቃና ሞርተር ይዞ ምናምን መሬት ወርዶ የሚዋጋ እኮ ነው። ከተራ ወታደርከ ዘንብሎ ብሎ ሬዲዮ ይዞ እየተሽከረከረ በዚ ታቋሪ ታቋሪ ታው ምና የሚል ሰው እኮ አደለም። ምግበይ እግዚአብሔር የታወቀ ያቁታል፣ ደሞ ሁሉ ያቁታል። አሁን እቺ የአማራ ክልል አንድ አማራ አንድ ዘመቻ መለያየት የለም ብለው የጀመሩት ቅጥቃጣ ላይ የምግበይ እጅ አለበት። አሁ ምግበይ በትግራይ አንድነት የታወቀ ነው። ካብጫፍ ትግራይ

ጄኔራል ምግበይ እና ይሄ አማራ አንድ አማራ ብሎ የጀመሩት ነገር የምግበይ ተንኮል ነው ብሎ አምጥተውታል። ትግራይ ክልል ውስጥ አደለም፣ ሰው አለ ምግበይ ተራራውም ጫካውም ከህዝቡ ጋር ተመካክሮ ነው የሚሰራዋል። ይህን አሁን አንድ አማራ ነው ምን ነበር ዘመቻው? የአማራ ዘመቻ ያሆኑ ምን ነበር ምን ነበር ዘመቻ? ኧረ አስታውሱኝ። የአንድነት ዘመቻ ብሎ የጀመሩታል። በዛ ጦርነት ላይ ቆረጣ ሁሉ ነበር፣ የትግሬ ስልት ነበረበት። የትግሬ ስል ቆረጣ እየገቡ ምናምን ፋኖች ይህን ይሄን መከላከል እምሸክ እውድም ከዛ ምን ተባለ፣ ምግበይ ነው ሲጀምር ዘመቻ አንድነት የሚባለው እንዴት ነው፣ ከየት ነው በተባለ እንዴት አንድነት ምግበይ ነው ይህን እና ቤን ዘመት አንድነት ምናምን ብለው ቀስቅሰው ነው አሉ። ይህን ወታደር ከጫፍ እስከጫፍ ሲመሉት ቢጨንቀው፣ መከላከያ ሰራዊት ሰበር ዜና ምግበይ ሀይሌ የፋኖ ታጣቂዎችን አመካክሎና አሰባጥሮ በቆረጣና በከበባ ሲያስጨፈጭፈ ነው አለ። ይህን ሁለት ቀን ብለው እሱ እኮ የት ነው ያለው ይባላል፣ መቀሌ ይሄንን ጀግና ልትነጂ አይገባም። ደው ቢሰራም ያምርበታል እናቴ። ማንኛውም ትግራይ እንደኔ እንደኔ ከአማራ ጋር ቢሰራ ትግራዋይ አንገቱን ሊደፋ አይገባም፣ ሊኮራ ነው የሚገባ። ከኤርትራ ጋር ቢሰራ ትግራዋይ ሊያፍር አይገባም፣ ሊኮራ ነው የሚገባ። ከብልጽግና ጋር ቢሰራ ትግራዋይ ሊያፍር አይገባም፣ ሊኮራ ነው የሚገባ። ምክንያቱም እነዚህ ሶስት አካላቶች አንድ ሰሞን ትዝ ይላችኋል አዲስ ፍቅር ሲያመናቅር ዛሬ ውሎ ነገ ምንቅር ምንቅር ብንቅር ብንቅር ወደ ጦርነት እነዚህ አይኖች ተጣምረው ትግሬን ሲጨበጭፉ ነበር። አሁን ትግሬ ከነሱ ጋር እያፈራረቀ ሚጠጋና ምክር ቢሰጥ ምን አለበት? ኮረሞን ቢሰራ ከማራውም ከኤርትራ ቢሰራ ትግራዊ ምን አለበት? እዚህ ማ ላይ ጆከር ቢሆን እኔ ምግበይ ሀይለ እግዚአብሔር እንደው በዚህ ጦርነት ተሳትፋል አልተሳተም። ጌታም ቁጥራል ውስጥ ደብለታል አላጆ ምንሽ ነው ደው ነው ነው አንተ ልጅ እናዳምጣለን ኮታተልሃለን። ዘረባ እንዳይሞልቅህ የሆነ ዘረባ ልንገርህ። እኔ መቼም ሙልቅልቅ ነኝ፣ ያው ሁላ ሞልቀው ነው ኪንጎችን ትግርኛ እንዴት አየኸው? እና ሙልቅ ሙልቅ ይለኛል አንዳንዴ። እኛ ደብረ ሲላ ድረስ እንደርስ አሜሪካ ሎምና ተው ብላ ሎምን ሀገር ለሰላሳ 30 አመት ስንመራ ታቀናለች። ያው ዲፕሎማሶች አንተዋወቃለን እሺ ብለን ተሞልሰናል። ፋኖ አዲስ አበባ ቢደርስ የሚያውቁት ፈረንጆች የሉ ተው ተሞለስ የሚሉት ዲፕሎማሲ የሉ ላብ ጨርሱ ነው የሚመለስ እኛ ብዙ ፈረንጆች ስለምናቀ ብዙ የአሜሪካ ሲሆኑ ተረጭ ጓደኛችን ስለሆኑ ለሙነውን ነው መጥቶ ተው ተመለሱ ብለን። ፋኖ ደብረ ሲና ከደረሰ ለማኝ የለው ሞላሽ የለው አሁ ምግቤ ከበራው አለ። እግዚአብሔር የትግራይ አንድ ጀኔራል የአማራውን ትጥቅም ቢቀላቀል አለ ነገሩ። እችን ሁለት ቀን ያሳለፍናትን ነገር ናት፣ በቃ ተፈጥማ ተፈጢም አለ እና ምግበይ ጀግናችን ምን አባቱ ሚኪና ጀግናችን፣ በተለይ ለትግራዋይ አንድነት ለትግራዋይ አንድነት የተናገረውና የሰራው ነገር እናቴን ከልብ ትግራዋይ የሚጠፋ አይደለም እና እቻውን አሁን አማራ አንድነት የተባለችው በእሱ ሴራ ነው የተጠነሰሰችው። ምናምን ይባላል ሲጀምር፣ ለበርካታ ዓመታት እኮ አማራ አንድነት አንድነት እያለ እኮ የሚጮህበት እኮ ነው። ወሎዬ ነው። አሁን ግን የአማራ አንድነት በምግበይ እውነት ምግበይ እጁ ካለበትን እኔ ያውም እኮራበታለሁ። ይህን ጀግና እናቴን እኮራበታለሁ። እንዲህ ደረቴን ለጥቼ እንኳን ታገለ ካማራ እጋልበታለሁ። እናቴን ያውም አስመሰከረ። ጀግና ጄኔራል የተማረ ጥበብ ያለው ጄኔራል መሆኑን አሳወቀ። የኢትዮጵያ ጄኔራሎች እንደዛ ተሰብስበውና ተከማችተው ፋኖ እንደዚህ ሲቆራርጣቸው፣ ባንድ ጄኔራል መግለጫ ሲያሰጣቸው እውነት ምግበይ በዚህ እጁ ከተሳተፈ ጀግና ነው። ይሄ ባህላዊ ጄኔራል የሚሉት ያውም መፋቅ አለበት ዘመናዊ ጄኔራል። እውነት እውነት ምግበይ እጁ ካለበት እኔ እምኮራበት ነገር እንዳንድ ትግራዋይ አረም ሳምሐራ የማይሰራህ እነ ምግበይ ይገለ ምናምን አልልም፣ እንደሌሎች እምኮራበት ያውም አንድ ጄኔራል በኢትዮጵያ መከላከያ ሰራዊት መግለጫ የተሰጠበት ጄኔራል አማራ አንድነት ዘመቻው ላይ ሲያስቀጠቅጠን የነበረው በጀርባት መግበይ ነው የተባለበት። ከዚህ በላይ የሚያኮራል ምግበይ ደመላሽ ነው። በር እና እዚህ ቤት እንደተመች አሁን ላይ ጀግና ነው። እሱ ተናግረዋል እኮ ኢትዮ ፎረም ላይ እ ወዲያ መጣ ደግሞ የትግራይ ጄኔራሎች ምናምን ሚዲያ አይፈሩ ሚዲያ አይፈሩም። እናቴን ጀግና ናቸው። እስቲ እነ ብርሃኑ ጁላ ይቅረቡ፣ እስቲ ስጡ። የብልጽግና እናንተን አይፈራሉ፣ ከኢቲቪ አይወጡም። የትግራይ ጀኔራሎች ትግራይ ቲቪ ላይ ይቀርባሉ፣ የተለያዩ ቦታ ይቀርባሉ። እናቴን እንደ ትግራይ ጀኔራሎች ሚዲያን የሚደፍር የለም። ይቀርባሉ። አንፋኖንም ተመልከተው በትግራይ ቲቪ ብቻ ነው የማይቀርበው እንጂ በተለያዩ ሚዲያ ነው ምን ሚዲያ አሚጎ ሚዲያም ያብያ በዳሽ ቃባጭ ነው። አማራ ነኝ ለፍጭ ግን ይቀርባሉ፣ ይቀርባሉ። ናቴ ለሪቪት ላይ ይቀርባሉ። ኢትዮ ፎሮም ላይ ይቀርባሉ። ጀግሙሽ ናቸው። አይፈሩ ሚዲያ አይፈሩ። የኢትዮጵያ ጄኔራሎች የኢትዮጵያ የብልጽግና ባለስልጣናቶች እናቴን እንደ እንደሾ የሚኮሰኩሳቸው ነገር ቢኖር ሌላ ሚዲያ ላይ ሄዶ ማውራት ነው። ምክንያቱም አቅምም ችሎታም የላቸውም። ምክንያቱም ብልጽግና የሚያደርገው ነገር አንገትን ቀን አድርገ የምትሟገትበትን አንድ ጋዜጠኛን ወጥረ የምትከራከርበት ነገር አይደለማ። በቃ የሚያሳፍር ነው ብልጽግና። እኔ አሁን ዝም ብዬ አብይ አህመድ እኮ እንትን እንደዚህ ብሏል ብል ታምኑኛላችሁ? ማንኛውም ብልጽግና ያምነኛል። ምክንያቱም ይላል ብለው ይገምታሉ። የአብይ አህመድ የሚናገራቸው ነገሮች በጣም አሰልችና አታካች ስለሚሆኑ የብልጽግና ኃላፊዎች እኔ መለስ ዜናዊ እግዚአብሔርን ነው የምል የሆነ ፓርላማ ላይ ንግግር ሊያደርግ ነው ምናምን ከተባለ ጫታችንን ይዘን ፈርሽን ምናምን እንዳትም ዱርዮ ምናምን ሙሉን ያዳምጣል በቃ አብይ አህመድ ንግግሩ አሰልችና ታካች ስለሆነ ሲመጣ ራሱ እዩ ተቀይርና እና ማንኛውንም የብልጽግና ለመገመት ያክል ዝም ብሎ አንድ ሰው ከተከራከረ ብልጽግና ነው ብሎ አብይ አህመድ ግን እንደዚህ እንዳለ ታውቃለህ። በቲቪ ምናምን በለው አይከራከርህም። መቼ እስቲ አንጣ ቪዲዮ ምናምን አይልህም። ቢላል ብሎ ስለማ ምንድነው የሚል ቢልስ እንደዚህ የሆነ ምክንያት ፈጥረህ እንዲህ ማለት የፈለገውኩ በት አንተ ውሸትህን ኩል እኔ ይሄን ነገር ብዙ ጊዜ ሞክሬዋለሁ። እናቴን ሞክሩት። ዝም ብሎ የብልጽግና አንታቂ ነኝ ምናምን ብሎ ሊከራከር ሲመጣ ዝም ብለህ ብድግ አድርገ ከሰማይ አብይ አህመድ እኮ እንዲህ ብሏል ቲቪ ላይ በለው። አዎ ግን ቢልም እንደዚህ ብሎ ሊያስተካክል ይሞክራል እንጂ የታለ ቪዲዮ አምጣልኝ ማስረጃ አይልህም። ምክንያቱም አያዳምጡትም ይላልም ብሎ ያምናሉ እነዚህ ደደቦች። ውጭ ሚዲያ በጣም ነው የሚሰሩት። የብልጽግና እንትኖች ሚዲያን እንደ እንትን ነው የሚፈሩት፣ እንደ ሾ ከኢቲቪ ውጭ የትም አባታቸው አሄዱ። የአማራ ባለስልጣናቶችም እንደዚህ በባዕዴን ስር ያሉ ሚዲያን እንደ ሾ ነው የሚፈሩት። የትም አባታቸው አይሄዱም። እዛቸው አሚጎ ላይ ይል ከሰከሷታል እንጂ እንደዚህ ትላልቅ ሚዲያ ሕዝብም አሁን ኢትዮ ፎረም ሕዝብ በብዛኛው እያዩ ግን ይፈራሉ። ሙጀል ያሞች ናቸው። ምግበይ ትናንት ሰጠ፣ ኢትዮ ፎረም ጋዜጠኛ ሰጠ። እኔ እንደዚህ አይነት ውጊያ ላይ አልተሳተፍም እኛ የፖለቲካ ስምምነት ምናምን ምናምን ምናምን አለ ግን ቢሳተፍ እናቴን እንኮራበት ነው እንጂ ማዝንበት አይደለም። አኮራ ምግበይ ኃይል ወዲ ኃይል ወዲ ትግራዋይ ፕሮ ያ ኢሳባ ይላል እንደዚህ ሀዛ ባሎ ሀዛ ባሎ ባሎ ባሎ የትግራይ አንገተም ሽብሪት ባሎ ምግበይ ዝሓዞ ሰብ ዘይሓዞ ዱንክልም ይባል ለማላንድ ኤርትራውያን የሚበረግቡት ድንኩልን ታቁታላችሁ። የትግራይ ጄኔራሎች ቅጽል ስማቸው እኮ በጣም እኮ ነው የሚያስቀው። ድንኩል ይላሉ። ፊታቸው ድንኩል የተባለበት አሁን የሆነ አሉ የሚመስል ሰውየ እንዲነ ጅብ ነው ከያዘ ሁሉ አይለቅም። ድንኩል ይባባሉ። ወንድም በይተይ ተፈልግ ስማቸው ራሱ ታጋይ ወንድም በይተይ ተጋዳላይ ምናምን የሚባለው ነው አማራ

አንቱ ሁሉ የአርባት ቀን እና አንበጫበጫ አማራይ ሁለት ቆይ፣ በጣም የተዋጋ በጣም ስልት ቆይሮ ነው የሚዋጋ። አንድነት ዘመቻ አንድ አማራ እያሉ ሊጀምሩ ነው። ይሄ ወሎነሽ ሸዋነሽ ጎንደርነሽ እየቀረ ነው። እንዴው ምግቤ ከሰራነሱ ሞጣ ደግሞ ሞጣ መቼም የሰው ተቃራኒ አይደል አዎ ፋኖን እየመራ ነው አማራዎች ትግላችሁ በትግሬ እየተጠለፈ ነው ምናምን ትላለች ትግሬ አማራን ትግል የሚጠልፈው ያም ማለ አማራ የሚባል እኮ ክልልና ብሄር አለ እኮ በቃ እንዴት ነው አንድ ትግራይ ወይመቶ የሚጠልፈው ትግሬ የሚጠልፈው አሸናፊ ነው የምትሆኑት አሁን መከላከያ ሰራዊቱ መግለጫ የሰጠው ከምግበይ ውጭ እንደዚህ አድርጎ የሚቀጠቀጠን ሰው የለም፣ እሱ ነው ያሰማራቸው ብሎ ምና ባዳር ትራፊክ አይቶኝ ነበር ስልእእዚ እፈል። ለማንኛውም ምእመናን ስለነበረን ቆይታ በጣም አመሰግናለሁኝ። ሳይታክታችሁ ሳይደብራችሁ ቁጭ ብላችሁ ላዳመጣችሁኝ ኢትዮጵያውያን በጣም ውዳችኋለሁ። ሻቢያ፣ አማራ እንዲሁም የፌዴራሉ መንግስት ኦሮሞ ሆነ ሁላችሁንም እንዳንድ ትግራዋይ ከእናንተ ጎን ቆሜ ብሰራ ከእናንተ ጎን ቆሜ ባሽቃብጥ ደስ ይለኛል። ምክንያቱም እናንተ አንዱ ናችሁ። እኛን እንደዛ ደም ስታስለቅሱን ነበር። አሁን ደግሞ እርስ በርስ ስትዋጉ ከአማራ ጋር ሆነ ኦሮሞውን ማናደድ፣ ከኦሮሞ ሆነ አማራውን ማናደድ፣ ከቤ ጎን ሆነ ኢሳያን ማናደድ ምን አለበት? ምን አለበት? እኛ ሶስታችሁ አራታችሁ አንድ ላይ ሆናችሁ ስታናዱና ስታቃጥሉን አለበት፣ አሁን በየተራ ደግሞ እየተፈራረቀን ብናቃጥላችሁ ችግሩ ምንድን ነው? ችግሩ ምን ላይ ነው? ነው በትግራይ ሲሆን ኃጢአት ነው። አሁን እኔ አት ጁንታ እያለ እንደዛ ብሽቅጥቅጤን ሲያወጣው የነበረ አንድ ኤርትራዊ አሁን ካብይ አህመድ ጋ ሆኜ እሱን ድብን ቅጥል ባረገውስ ምን አለበት? እስቲ ንገሩ፣ ኃጢአቱ ምንድን አንተ ጁንታ ሲለኝ የነበረው አማራ አሁን ከአብይ አህመድ ጋር ሁኜ እርርድ ብን ባረገው እሱን ባቃጥል ምን አለበት? ምን አንድ አንድ አብይ አህመድ ደጋፊ እኔን ሲያቃጥል የነበረው አሁን ከአማራ ጋር ሁኜ አንጀቱን ባቃጥል ምን ችግር አለበት? እንደው አሁን እንደምሰራው ማለት ነው፣ ምግበይ ገብቶ የመከላከያ ሰራዊትን አስጨፈጨፈው እንዳለ እንዳለው ችግር እንደ አንድ ትግራዊ አይገባኝም። የትም ቦታ እየሄድኩ መዝናናት አይገባኝም። እንደዛ ስንት አመት ሙሉ እንዳላቃጠሉን ይሄን ሁለት አመት ምን አባት ነው አንተ። ምን ልምጭ የሚል የሳሪ የሳሪ የሚል አይገባኝም። ምን ይገባኛል? ተንከሲስ ሲል አይለኝም። ቆይ ግን አይገባኝም። ኢትዮጵያ ግን አይገባንም። እኛ እንደዛ በማህበር ሲያቃጥሉን የነበሩ ሰዎች አሁን በፈረቃ ግልብጥ ግልብጥ እያለን ብናቃጥላቸው ሰሞን አንድ ሳምንት አማራ ሁኜ እንዲህ አንጀታቸውን ጥብስ አረጋቸውና ደግሞ ልውጥልና ኤርትራዊ ሁኜ አብይ አህመድን ቅጥቅጥ። ከዛ አብይ አህመድን መስዬ ደግሞ ማን ማን ከልካ ያለኝ ማን ከልካ ያለኝ ማን ሀይበላለኝ ማን ማን ይነካኛል? ጌታ ለማህበኛው ይመቻችሁ።